ፕሬዚዳንት ኤርዶጋን በሶማሌና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ ሲሉ ተናገሩ። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ እየተመራረጡ ዜናዎችን ወደ እናንተ ይዘን ቀርበናል። እስከ ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትሕትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትሕትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። በሶማሌና በኢትዮጵያ መካከል የተጀመረውን ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶጋን ተናገሩ። ፕሬዚዳንት ኤርዶጋን ይህን የተናገሩት የሶማሌው ፕሬዚዳንት ሀሰን ሼህ መሐመድ መጋቢት 18 2017 ዓ.ም በፕሬዚዳንታዊ ቤተ መንግስት ባገኙበት ወቅት ነበር። ራሷን በነጻ ሀገር ካወጀች ሶማሊላንድ ጋር ከተደረሰው የባህር በር መግባቢያ ስምምነት ውጥረት ውስጥ የገባ የገቡት ኢትዮጵያና ሶማሌ በቱርክ ፕሬዚዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱም መሪዎች በቱርክና ሶማሌ መካከል ያለው የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮች በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቀዋል። ኤርዶጋን ቱርክ ለሶማሌ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። ለዚህም በሶማሌ ደህንነት፣ የግዛት አንድነትና ኢኮኖሚያ ልማት ሀገራቸው የምታደርገው ድጋፍ እንደማያቋርጡ ለፕሬዚዳንቱ አረጋግጠውላቸዋል። በዚህም አንድምታ ኢትዮጵያ ያነሱት ኤርዶጋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስከሚያመጣ መረጋጋት እስኪሰፍን ድረስ ድጋፋቸው ባላሰለሰ ሁኔታ እንደሚቀጥል በአጽንኦት ሰጥተው ተናግረዋል። በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን አደራዳሪነት ታህሳስ 2/2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሌ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸውን በሰላም ቋይተው ስምን ላይ መድረስ የሚያደርጉ ጥረት አሸማጋይ የሆነችው ቱርክ የሀገሪቱ የመጀመሪያ ዙር ቴክኒካል ድርድር የካቲት 11 2017 በአንካራ አሰናድታ ነበር። በመጀመሪያ ዙር የቴክኒካል ድርድር ሁለቱም ልዑክ የአንካራ ስምነት መፈጸም ላይ ያለው ቁርጠኝነት ያሳዩበት ነው ተብሏል። ልዑኩ የሀገሪቱ መሪዎች በአንካራ ስምነት ላይ ያስቀመጡት ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘላቂ ልማት ተጠቃሚ መሰረት ለመጣልም ተጨባጭ ስራ መጀመራቸውን የቱርክ የውጭ ጉዳይ ሚኒስተር ባወጣው መግለጫ ተናግረዋል። ቀጣዩ የቴክኒክ ድርድር ለመጋቢት 2017 ዓ.ም ቀጠሮ መያዙም ተገልጾ ነበር። ጠቅላይ ሚኒስተር አብይ አህመድና የሶማሌው ፕሬዚዳንት ሀሰን ሼህ መሐመድ ፊርማቸውን ባኖሩበት የአንካራው ስምነት መሰረት ሶማሌ በአፍሪካ ህብረት ተልእኮ ስር ሆነው በሀገሪቱ የተሰማሩ የኢትዮጵያ ወታደሮች መስዋዕትነትን እውቅና ትሰጣለች። ከዚህም በተጨማሪም ስምነቱ የሶማሌ ግዛት አንድነት ባከበረ ሁኔታ ኢትዮጵያም ማስተማማኝ የባህር ማተላለፊያ ማግኘት የሚኖረውን ዘርፈ ብዙ ጠቀሜታ ሁሉን አገራት እውቅና ይሰጣል ተብሎ ይታሰባል። ኢትዮጵያ የራሷ እንደ ነፃ ሀገር ካወጀችና ካዓለም አቀፋዊ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር ሀያ ኪሎ ሜትር የሚሸፍን የባህር በር ጠረፍ ለማግኘት የፈጸመችው ገበያ ሰነድ ሶማሌ በእጅጉ አስቆጥቷት በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። ቱርክም የሶማሌ የረጅም ጊዜ አጋር ስትሆን የሰብአዊ እርዳታ፣ ወታደራዊ ስልጠናና የልማት እርዳታ ታደርጋለች። የቱርክ ኮሚኒኬሽን ዳይሬክተር መግለጫው እንዳስታወቀው መሪዎቹ በተጨማሪም በጸረ ሽብርተኝነት ተኝነት ዙሪያ ያለው ትብብር በተመለከተ ተወያይተው ውይይቶቹ ከጸጥታ ጉዳይ በተጨማሪ ኢኮኖሚ፣ የንግድ፣ የመከላከያ ትብብር ያካተቱ ናቸው። ሁለቱም መሪዎች የሁለትዮሽ የንግድ ለማሳደግና የመከላከያ ኢንዱስትሪ ግንኙነት ለማጠናከር ውይይት ማድረጋቸውን ከዳይሬክተሩ የተገኘው መረጃ አስረድተዋል። እጃችሁን አንሱልን በሚል በዩናይትድ ስቴትስ ኦፍ አሜሪካ ዋና ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሄደ። ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከተረከበ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ የሚገኙ ዋና ዋና ከተሞች ተካሂደዋል። እጃችሁን አንሱ የተቃውሞ መሪዎች አምሳ የአሜሪካ ግዛቶች በሚገኙ 1200 አካባቢዎች ሰልፍ ለማድረግ አስበው ነበር። ቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ ና ዋሽንግተን ዲሲ ጨምሮ በሌሎች ከተማው በሺህ የሚቆጠሩ ሰዎች ዕለተ ቅዳሜ በተቃውሞ ሰልፎች ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ በማህበራዊ እስከ ኢኮኖሚያዊ ጉዳይ የሚያራምዱት አጀንዳ ያላቸው ያላቸውን ቅሬታ አንስተዋል። ትራምፕ አብዛኛው የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን ፓሪስ፣ በርሊን ጨምሮ ከአሜሪካ ውጭ ሰልፎች ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች ኢሚግሬሽን መስሪያ ቤት እስርና ከሀገር ለመውጣት መገደዳቸውን ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የህግ ተማሪ ኬት ስሚዝ ለቢቢሲ እንደገለጸቸው ከሆነ ባለፈው ወር ቦስተን ተፍስት ዩኒቨርሲቲ አቅራቢያው ቁጥጥር ስር የዋለው ቱርካዊ ተማሪ ሩሜዛ አዝኩ ቱርክ ከመያዙን ሰልፉ እንድትቀላቀል ምክንያት ሆኖታል። እኔ ሰልፍ አልወድም፣ ግን መቃወም ትችላለች። ካልሆነ ነገር ተራ ያንተ ሆኖ ልትወስደው ትችላለች ስትል በለንደን ተቃዋሚ ሰው መጉዳት አቁሙ፣ እሱ ደደብ ነው የሚሉ መፈክሮች ይዘው ታይተዋል። ትራምፕ ከአሜሪካ የውጭ ጉዳይ ፖሊሲ ያደረጓቸው ለውጦች በመጣስ በካናዳ ላይ እጃችሁን አንሱ፣ ከግሪንላንድ እጃችሁን አንሱ፣ ከዩክሬን እጃችሁን አንሱ ሲል ተሰምተዋል። ትራምፕ ካናዳና ግሪንላንድን መጠቅለል ፍላጎት እንዳላቸው በተደጋጋሚም ገልጸዋል። ከቱርኮ ፕሬዝዳንት ቮሎድሚር ዘለንስኪ በይፋ ለመግባባት ውስጥ ከመግባታቸው በላይ በዩክሬንና በሩሲያ መካከል በሰላም ስምን እንዲደርስ ማድረግ አልተቻለም በዋሽንግተን ሚንግተን ዲሲ ደግሞ በሺህ የሚቆጠሩ ተቃውሞዎች በዲሞክራቲ ፓርቲ ህግ አውጪዎች ንግግር ለማድመጥ ተሰባስበዋል። ብዙዎች አስተያየቶች ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሹ የሚጫወቱት ሚና ላይ ነበር። ዋነኛው ትኩረት ደግሞ የፕሬዝዳንቱ አማካሪ በመሆን የሚያገለግሉት ወጪዎችና ፌዴራል የስራ ሀይል ከፍተኛ ሁኔታ ለመቀነስ ጥረት የሚያደርገው ኤለን መስክ ላይ መሆኑ ሆኗል። የፍሪዳ ኮንግረስ ማክሲዌል ፎርሰት በመንግስታቸው በቢሊዮኔር ተወሯል ሲሉ አውግዘዋል። ከህዝብ ትሰርቅ ህዝብ እንደሚነሳ ጠብቅ። ይህ ደግሞ በምርጫቸው ኮረጆና በጎዳና ላይ ይገለጻል ብለዋል። ሰልፍ የተካሄደው በፍሎሪዳ የተካሄደው ምርጫ ፕሬዚዳንትና አጋሮቿ ጠባሳ ካሳረፈ በኋላ ነበር። ሪፐብሊካኖች ማክሰኞ ዕለት ከፍተኛ ፉክክር በተደረጉበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉበት ካሰቡበት በላይ በጠባብ ልዩነት ነበር። የዊስኮንሲስ መራጭ ደግሞ በግዛቱ ጠቅላይ ፍርድ ቤት እንዲያገለግሉ ዲሞክራሲ ዳኛ የመረጡ ሲሆን በመስክ የሚደገፉ የሪፐብሊካን እጩ አስር በመቶ ድምፅ ተበልጠዋል። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎችና በኤለን መስክ ተጽዕኖ ላይ የመራጮች ቁጣን ለምርጫው ተጠቅመዋል። አንዳንድ የህዝብ አስተያየት ውጤቶች የፕሬዝዳንት ትራምፕ ተቀባይነት በጥቂቱ መቀነሱ አሳይተዋል። ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ ወይም አይሶፕ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱ ይህም ትራምፕ በጥር ወር ሁለተኛ ስልጣን ዘመናቸው ከጀመሩ ወዲህ ዝቅተኛ ነጥብ መሆኑ አሳይተዋል። ጥር 20 በዓለ ሲመታቸው ሲደረግ ቁጥር 47 በመቶ ነበር። ተመሳሳይ ጥናት እንደሚያመለክተው 37 በመቶ አሜሪካ ኢኮኖሚ አያያዝ ሲደግፉ 30 በመቶ የሚሆን ደግሞ አሜሪካ ያለው የኑሮ ውድነትን ለመቅረፍ ያላቸው ስትራቴጂ ደግፈዋል። ሌላው በሃርቫርድ ካ ሀሪስ የህዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 አፈጻጸም ቢያጸርቁትም ባለፈው ከነበረው 52 በመቶ መቀነሱ ታይቷል። 54 በመቶ መራጮች ከፕሬዝዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑ ገልጸው በዋሽንግተን ለተቃዋሚ ከወጡት ቴሬዝ ከተባለ ግለሰብ ዲሞክራሲ መብት እያጣን ነው ስትል ለቢሲ ተናግራለች። በፌዴራል መንግስት ደረጃ እያደረገ ያለው ቅናሽ በጣም አሰግቶኛል ስትል የጡረታና የትምህርት ጥቆማ ጥቅማ ጥቅሞችም እንዳሳሰባት ተናግራለች። ትራምፕ የተቃዋሚዎቹን መልእክት ሰምተው እንደሆነ ስት ቢጠየቅም ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እየ እናያለን ስትል መልሳለች። የትራምፕ ቅዳሜ ዕለት ምንም አይነት ኦፊሴላዊ ዝግጅት ያላደረጉ ሲሆን ፍሎሪዳ የሚገኘው ሪዞርታቸው ጎልፍ በመጫወት ቀኑን አሳልፈዋል። እሁድ ጎልፍ እንዲጫወቱ እቅድ ተይዘዋል። ዋይት ሀውስ የትራምፕ አቋም የሚከላከል መግለጫ በማውጣት እስከ ሜዲኩለር ያሉ ፕሮግራሞች መጠቀማቸው እንደሚቀጥሉና ዲሞክራቶች ስጋት ሲሉ ገልጸዋል። የፕሬዝዳንት ትራምፕ ቁልፍ ግልጽ ነው፣ ሁልጊዜ የሶሻል ሴኩሪቲ በሲኬር እና ሜዲ አይዲ ብቁ የሆኑ ተጠቃሚ ይጠብቃሉ ብለዋል። ዲሞክራት አቋም ደግሞ ለህገወጥ ወጥ የውጭ ዜጎች የሶሻል ሴኩሪቲ ሜዲ አይዲ እና ሜዲኬር ጥቅማጥቅሞችን በመስጠት እነዚህ ፕሮግራሞች ሰር ባለፈ የአሜሪካ ዜጎችን ያደቃል ሲሉ መግለጫ ሰጥተዋል። ከትራምፕ ከፍተኛ የኢሚግሬሽን አማካሪያ አንዱ የሆኑት ቶም ሆማን ቅዳሜ ለፎክስ ኒውስ እንደተናገሩት ተቃዋሚዎች በኒውዮርክ መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸው፣ ነገር ግን እሳቸው በወቅቱ በዋሽንግተን እንደነበሩ ተናግረዋል። ባዶ ቤት። የፈለጉት ሁሉ ተቃውሞ ማሰማት ይችላል ያሉት ሆማን ተቃውሞና ሰልፍ ምንም ማለት አይደለም ሲሉ ማክለው፣ ስለዚህ ቀጥላል። የመናገር ነፃነት መብቶቻቸውን ይጠቀሙ። ይህ እውነት አይለወጥም ሲሉ ማክለው ተናግረዋል።